የአማራ ፖለቲካ ደበቅ ያለና በፍየል ጠባቂ የሚሆን ብረት ድስት በምታንኳኳ ማንኛውም የፖለቲካ ስንቅ የሌለው እንደማይሰራ ብዙ ማስረጃዎችን መግለጥ ይቻላል። የኋላው ወደፊት ይመጣል፣ የፊቱ ወደ ኋላ ይሄዳል፣ ድብልቅልቅ ይላል። ይህንን መሸከም የሚችል ማስተዋል የሚችል ጭንቅላት ያለው ወይም ደግሞ በእውቀት ላይ መሰረት ያደረገ ይሄን ነገር ጉድ አድርጎ ህዝቡን ማህበረሰቡን የሚወድ የዛን ህዝብና መከራ የሚረዳ አካል እስካልዘወረው ድረስ ብዙ ግራ የሚያጋቡና ከእጅ ላይ ያለውን እስክበትን የሚያስደርስ ጭንቅላትን ሊፈታተኑ የሚችሉ ብዙ መከራዎች እንዳሉ ብዙ ችግሮች እንዳሉ ተረድተናል። ዋጋ የተከፈለበት ነው። ብዙ የንጹሐን ደም ተከፍሎበታል። ብዙ የንጹሐን ደም ፈሶበታል። እንደ ቀልድ የሚታይ አይደለም። እንደ ቀልድ የሚታይም አይደለም። በጣም ወሳኝ የሆኑ በጣም በርከት ያሉ ንጹሐን ተገብረውበታል። በዛም አስመስለው በገቡ አድርባዮች አስመስለው በገቡ የሰው ደም መነገድ የሚፈልጉ መሸቀጥ የሚፈልጉ ሰው መሰል አውሬዎች ነው። ዋጋ የከፈል ነው። ስለዚህ እንደዚህ አይነት ክፍተቶችን ለመድፈን ከጫጫታ ከጩኸት ይልቅ ከስሜት ይልቅ በስሌት መሄድ እንዳለብን ይሰማኛል። ልጠቃቀስኳቸው የፈለግኳቸው ነገሮች አሁንም ስሜታችሁን ሳይሆን ስሌታችሁን እንድትመለከቱ በማለት ነው። ከዛ ውጪ በሚገርም ሁኔታ አዲስ ትውልድ አዲስ አስተሳሰብ አዲስ ምናምን እያለ ሲዘባርቅ የነበረው ይህ ቅዠታሙ ቡድን በስተ መጨረሻ የአሮጌው አስተሳሰብ ተሸካሚ እንደሆነ፣ በብሔር ማንነቱም የአማራ ማንነት እንደሌለው በተለያየ አጋጣሚ ትግል ሲደረግ ስንነጋገር ነበረ። ያንንም በተጨባጭ አደባባይ ላይ ቁጭ አድርጎልናል። በስተ መጨረሻ የአማራ ሕዝብ ታሪካዊ ጠላት ከሆነው ሕወሓት ጋር በአደባባይ እንደሚሰራ ገልጾልናል። ብአዴን አጋሰስ ነበርኩኝ የተጨጫጫን ነበረ ምናምን በርከት ያሉ ነገሮችን ሲለፈልፍ ሲቀባጠር ነበር። ሳይገረፍ አሁንም የተመለከትኩት ምንድን ነው? የአዲስ አስተሳሰብ አዲስ ትውልድ አዲስ ምናምን ማረኩኝ፣ ጨፈጨፍኩኝ፣ ገደልኩኝ ያለ በዶክመንተሪና በልብስ ሲያሸበርቅ የነበረው ቡድን የአማራ ሕዝብ ታሪካዊ ጠላት ሆኖ በብሔር ማንነቱም ጀነራል ተፈራኝም ጨምሮ ማለት ነው። አቅለ ውሃ ነው። አቅለ ውሃ ማለት አቅለ ውሃ ምንድን ነው? መሰረት የለውም፣ ጥግ የለውም። በብሔር ማንነቱም ሌላ ብሔር እንደሆነ በራሱ በጻፈው መጽሐፍ ላይ አስቀምጧል። ሰው መሸቀጫና መነገጃ የሚሆንበትን የአማራ ታሪካዊ ጠላት ከሆነው ከህወሓት ጋር አብሬ እሰራለሁ ብሎ መውጣቱም ሰምተናል። የትግራይ ህዝብ ጋር ችግር የለብንም። የትግራይ አስተሳሰባችን የትግራይ ህዝብን አደለም። የትግራይን ህዝብንም ኢትዮጵያንም መላውን አማራን በጠላትነት ፈርጆ ኦርቶዶክስን አጠፋለሁ ብሎ አማራ ከማህፀን ጀምሮ እንዲደርቅ ሲጨፈጭፍ የነበረው ከህወሓት ጋር ሰራለሁ የሚል ጠላት ከመጣ ያው ከውስጣችንም ከሆነ የመጨረሻና የመጀመሪያ ጠላታችን ነው። ስለዚህ ይህን እንደዚህ አይነት ጠላታችን መጥቷል። ትግሉን ጠንከር ቆፍጠን መረር አድርገን ማጽዳት እስካልጀመን ድረስ ዋጋ እንከፍላለን የሚል እምነት አለኝ። የህወሓት ጋር የሚሰራ የትኛውንም ሀይል ብአዴን አጋሰስ ነኝ በስብሰናል፣ ገምተናል ሲለነበረ ነበረ አዲስ ነኝ ትውልድ ነኝ ምናምን ሲል የነበረውም የበሰበሰ የገማ እንደሆነ በዚህ አጋጣሚ ነግሮ የበሰበሰና የገማ ደግሞ በዚህ በአማራ ብሔርተኝነት ተብለው በሚንቀሳቀሱት ውስጥ ገብቶ ውዥንብር እየፈጠረ ነው። ስለዚህ ኢትዮጵያዊነትን ከብሔርን ሲያሰድብ ሲያሰደብ ብሔርን ሲያንቋሽሽ የአማራ ስብናና ማንነት ያልሆነ ነገር በአደባባይ ሲገልጽ የነበረ ስለሆነ ይሄንን አስተሳሰብና ይሄንን የአማራ ህዝብ ታሪካዊ ጠላት ጋር አብሬ እሰራለሁ ብሎ መነሳቱን ከትግራይ ህዝብ ጋር የሚያያዝ አይደለም። የትግራይም ህዝብ ዋጋ ከፍሎበታል። ህወሓት የሚባል ለኢትዮጵያም ነቀርሳ ነው። አስተሳሰቡ ለኢትዮጵያም ነቀርሳ ነው፣ ለአማራም ነቀርሳ ነው። ከእንደዚህ አይነት አስተሳሰብ ጋር ሰራለሁ የሚል ካለም እሱም አብሮ መጠረግ አለበት የሚል እምነት አለኝ። እናሸንፋለን።